የሀይሚና የናኒ ስራ ማለት ነው። በአንድ ሰሞን ነው የሚጀመረው። እንግዲህ ናኔ ሀፍትሽን በጣም እያጨለለችው ነበረ ማለት ከትምህርት ተጨር ያለው ሄጄ እኔ ያልማርም ነበር የተኛው ነበር ምውለው ብላ ጨልለዋለች። ሰላም ሰላም፣ ውድ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰብ ትናንትና በሰራሁት ቪዲዮ በጣም ይቅርታ ያው በኤዲት ችግር ድምጽ ተቀላቀለብኝ ማለት ነው። እና በጣም ይረብሽ ነበረ። በጣም ይቅርታ አድርጉልኝ። በስተት ነው እና ውዴ ጨረቃ ፋሚሊዎች እንግዲህ ጨረቃዎቻችን በመጠበቅ ላይ እንገኛለን። ጨረቃዎች አሉ እኮ አልጠፉም ማለት አሉ ዩቲዩብ ላይ እንጂ በቲክቶካቸውም አሉ፣ በኢንስታግራማቸውም አሉ፣ ሚዲያ ላይ ያሉ ውዶቼ። ያው ዩቲዩብ ላይ ግን ቪዲዮ አልሰሩም ማለት ነው። ዛሬ እንግዲህ በማንኛው ቤት እንደሚከሰቱ ባናቀም ቀለበት አድራጊውም ይመጣል አይመጣ የሚለውን ባናቀም ብቻ ግን ዛሬ ይመጣሉ በአንዳቸው ቤት እና ያው በጣም ብዙ ሰው የተለያየ ሀሳብ እየሰጠ ነው። በነገራችን ላይ ግን በጣም የሚያስጠላው ሀሳብ ለካይሚ በብሩኬን እንደማገጠች ብሩኬን እንደከዳችሁ አድርጋችሁ ሀሳብ አስተያየት የምሰጡ ሰዎች እባካችሁ በፈጠራችሁ አምላክ አቆሙ። አንድን ነገር እንኳን ትንሽ ጫፋ እንኳን የታወቀች ነገር የለችም አይደለ ታዲያ እንዴት ነው ዝም ብላችሁ በራሳችሁ ግምት የምትሄዱትና እንደዚህ አይነት ሀሳብ ልሰጡ የቻላችሁት ከምን የተነሳ ነው ይሄ እኮ በጣም የሚያስጠላ ነገር ነው ማለት አንቺ እንዴት አስችሎሽ ነው በብሩኬ ላይ እንዴት እንደዚህ ታደርጊያለሽ እንዴት በብሩኬ ላይ ሌላ ቀልበት ታደርጊያለሽ የምትሉ ሰዎች ስላላችሁ ማለት ነው እንዴ ሀይኒ የፕራንክ ሰው እንደሆነች ታውቃላችሁ አይደለ ታዲያ የሰው ልጅ እኮ ከመሬት ተነስቶ በአንድ የሚቀየር አደለም እኮ እንዴት ነው ሀይሚ ከዛ ሁሉ ደስታ ወጥታ በአንድ የተቀየረ እሷ ከሌላ ቦታ ሄዳ ቀለበት የምታደርገው የማይመስል ነገር ነው እና ሀሳብ አስተያየት ስሰጡ የምር እየተጠነቀቃችሁ አንዳንድ የሰውን ግዴታ እየነካን ይመስለኛል እኔ ሳስበው ማለት ነው እና ሀይሚና ብሩኬ እየተቀየሩ ነው እየተቀየሩ ነው ያሉት አሁን ላይ ማለት ነው እና አንድ ስቴፕ ያለፉት ምን ስላደረጉ ነው እየሰሩ ስለሆነ ነው አደለም ከዚህ ጋር መስራት አለባቸው እነዚህ ልጆች የምሬን ነው መስራት አለባቸው እና በሚሰሩ ሰዓት ደግሞ ያው ጸብም ስለሚቀላቀልበት ብዙ ጊዜ እንቃወማለን እኛ በዛ በዛ ሰዓት እያሸማቀቅናቸውን ይመስለኛል። እና እዚህ በፊት በጣም ብዙ ነገር ተፈጥሮ ነበር። ብሩኬ እንኳን ጥሏት ዱባይ ገብቶ ነበር አይደለም? ያ ሁሉ አልፎ ግን ሰላም ሆነዋል። ስለዚህ የሆነ ነገር በተፈጠረ ቁጥር ልክ ሀይሚና ብሩኬ እንደሚለያዩ አድርገን ለራሳችንም፣ ጥቅም የሆነ አላቀም ብቻ ግን እንደዚህ አይነት ነገሮችን ባናወራ እስፔሻሊ ደግሞ ምንም በቃ አንድ ምክንያት ሳናውቅ አንድ ነገር ሳናውቅ ከመካከላቸው የተፈጠረውን ነገር ሳናውቅ በራሳችን መላምት አንሄድ፣ እባካችን። በጣም ነው የሚደብረው። ነው ይህን ማለት የፈለግኩት የምሬ ነው። በተለያየ ቦታ ላይ ልክ እንደዚህ አይነት ሀሳብ በጣም እየበዛ ነው ማለት ነው። አስቡት እስኪ ሲጀምር ሀይሚ ምን አታ ነው? ከብሩኬ ከብሩኬ ጎደላት ነገር የለም። እንደውም ከልክ በላይ ነው ብሩኬ እየሆነላት ያለው። ስለዚህ እንደዚህ አይነት ሰው ጥላ ሂዳ ሌላ ሰው የምታፈቅርበት ወይም ደግሞ ሌላ ሰው ቀለበት የምታደርግበት ምክንያት አይኖራትም እና ፕራንክ አትስሬ አትስሬ ትሉኛላችሁ። እኔ ደግሞ በፕራንክ ነው የምታወቀው። ታዲያ ምል ስራ እያለች ነበር፣ ባለፈው ሰምታቸዋት ከሆነ። ስለዚህ ሀይሚ የምትታወቅበት በፕራንክ ነው። ከዚህ የበለጠም ሌላ ነገር ልሰራ ትችላለች። ትናንትና የቀሩበት ምክንያት እኮ አሁን በቃ ወይም ፈርተው ሊሆን ይችላል። የምሬን ነው። አሁን ሀይሚና ብሩኬ እንደዚህ ፕራንክ ሲሰሩ በጣም እየፈሩ ነው፣ በጣም እየተሸማቀቁ ነው ያለና ብቻ። ግን ውድ የጨረቃ ፋሚሊዎች ያው ዛሬ ይመጣሉ፣ ወይም ነገሩ ተፈትቶ ይመጣሉ። ካልሆንም ደግሞ ፕራንኩ ቀጥሎበት ሊመጣ ይችላል። የምናውቀው ታሪክ የለም። ከዚህ ጋር ብሩኬ ተበሳጭቷል፣ ብሩኬ ሰው አያናግርም፣ ስልክ አያነሳ ምናምን። አዎ ሊናድድ ይችላል እኮ እንዲህ ሰው ሊበሳጭ ይችላል። ይሄ እኮ በራሳችን የምናሳልፈው ነገር ነው አይደለም እና ድንገት የሆነ ነገር ላይ ያበሳጨው ነው እያበሳጫዋል በጣም። ግን ተበሳጨም አልተበሳጨም ከዚህ ጋር ስራ እየሰሩ ነው ያለ። ሲቀጥል ደግሞ ሀይሚና ብሩኬ መጨረሻቸው አንድ እንደሆነ እያወቃችሁ ሌላ ነገር ባታወሩ መልካም ነው ብዬ ላለው ማለት ነው። እና ውድ ቤተሰብ ማታ ላይ እስኪ እንጠብቃችኋለን በሰላም ይምጡልን ብቻ። እና ሌላኛው ደግሞ እንግዲህ ያው ሀፍትሽ ትናንት በጣም ሲናደድ ነበረ ማለት ሀፍትሽና ብሩኬ ግን በትምህርት አይደራደሩም። በጣም ለትምህርት ያላቸው ትኩረት ይገርምኛል። እነሱ ተማሪ ሳሉ ምን አይነት ጎበዝ ተማሪ ነበሩ ብዬ እያሰብኩ ነው አሁን ላይ ማለት ነው። እንደምታውቁት ብሩኬ ስለ ትምህርት ያለውን ነገር ከዚህ በፊት በሀይሚ አይተነዋል። ማለት ሀይሚ እንኳን አይደለም ትምህርት ማቋረጥ ቀርቶ ከትምህርት እንኳን እንድትቀር አይፈልግም ነበረ። ነገር ግን ያው አንዳንዴ ያሰባችሁት ቀርቶ ያላሰባችሁት ነው የሚፈጠረው። በብርኬና በሀይሚ ህይወት ላይ ያልታሰበ ነገር ነው የተፈጠረው። በምንም በምንም ምክንያት ይሁን ሀይሚ አሁን ትምህርት እኔ እንጃ ትምህርት አሁን ላይ እየሄደች ነው ወይስ ባለፈው እንዳቋረጠች ነው? አይ ያቆመች ይመስለኛል፣ አሁን ላይ እየተማረች አይመስለኝም። ብዙ ጊዜ ትምህርት አቁም ያለው ምናምን የምትለው ነገር አለ እና ስለዚህ እነሱ ግን ለትምህርት ያላቸው ትኩረት በጣም ይገርማል። ባይሆን አሁን ላይ ሰው እንዲ ልፍት ብሎ ደክሞ ስንት ነገር አድርጎ ስንት ወጪ አውጥቶ ተምሮ በተለይ ዩኒቨርሲቲ ደግሞ በጣም ከባድ ነው። ዩኒቨርሲቲ ያለ ሰው በጣም ነው የሚራበው እኮ እኔ ለምን እንደሆነ አላቅም። በጣም ብዙ ተማሪዎች እንደዛ ይላሉ ና ዩኒቨርሲቲ ያለ ህይወት በጣም ነው የሚያስጠላው እና በዛ መከራ ውስጥ አልፈው ተምረው ተመርቀው ያው መጨረሻው ታውቃላችሁ፣ የኢትዮጵያ ነገር ስራ የሚባል ነገር የለም። እና እንግዲህ እኔ ከትምህርት ተጨር ያለውኝ በቃ ለአንድ አመት እንዳልገባ ተከልክ ያለው ነው ያለችው። ምርቃት የሚባል ነገር የለም ምንም ነገር የለም ብላ ነበር ያስደነገጠችውና እንዴ ሀብትሽ እኮ እናኔን ለማግባት አንድ ዓመት ነበር የሚጠብቀው፣ ማለት እስከምትመረቅለት። ከዛ በኋላ ወደ ገደለው ወደ ትዳር ነው የሚገቡ። በጣም ነበረ የተናደደውና ትምህርት ቤት የሄድሽው ለመተኛት ነው ወይ? እንዴት ነው አንቺ ተኝተሽ የምትውይው? ልትማሪ ነው እንጂ የምንለክሽ እዛ ልተኛ አይደለም። የክፋቷ ደግሞ እኔ ስለሚያስጠላኝ ተኝቼ ነው የምውላለችና፣ እንደዚህ ዓላማ ያለው ወንድ ደስ ሲል የምር የመምላችሁ ማለት ያው የሆነን ነገር ጠንክራችሁ ከያዛችሁት ውጤቱ ያምራል። እና እነዚህ ልጆችን ደግሞ ጠንክረው ተምረው መጨረሻቸው ምን እንደሚሆን አይታወቅም። ለዛ ነው አሁን የሚያበረታቷቸው ና ግን፣ አንዳንዴ ማለት ነው ማቆላመጥ ምናምን የሚባል ነገር የለም እኮ ሀፍትሽ፣ በቃ ስሬ እስከ ገጨ ገጨ ነው በቃ ችግር የለም ምናምን የኔ ቆንጆ የለም። ያው ሴትሽ ደግሞ እንደምታቋት ማቆለማመጥ ምናምን ትወዳለች። ና ሀፍትሽ ግን በጣም ነበር የተናደደባት። ለማንኛውም ናንዬ ያው ብድሯን የመለሰችው እሷንም ፕራንክ እያደረጓት አይደል እሷንም እኮ ፕራንክ እያደረጉ ያሰቃይዋታለና ብቻ ለትምህርት ያላቸውን ትኩረት ነው ያየውበት እና ውድ ቤተሰብ ለቻናል ያው አዲስ የሆናችሁ ቤተሰብ ሆኑ ቪዲዮንም ላይክ ላይክ አድርጉልኝ በተረፈ ግን ስለ ጨረቃዎች እባካችሁን የሌለ መረጃ አትሰጡ ለሰው የሌለ መረጃ አትንገሩ እና ደግሞ ትናንት በሰራሁት ቪዲዮ ላይ ማለት ነው ፕራንክ ነው ፕራንክ ነው አትበሉ ፕራንክ ማለት የምናውቀው ነገር የለም፣ የሚል ኮሜንት አይቼ ነበር። እና ታዲያ ምን እንበል እንዴ? ከዚህ ጋር ተጣልተዋል፣ ተቆራርጠዋል፣ ሀይሚና ብሩኬ ችግር ውስጥ ገብተዋል ምናምን ብለን እናወራ እንዴ? እኔ መቼም እንደዚህ አላወራም፣ ላወራም አልችልም። ሀይሚና ብሩኬ እንደዚህ አይነት ነገር ላይ ስለማይደርሱ ማለት ነው። እውነት እኮ ነው። ይሄ እኮ ግልጽ የሆነ ነገር ነው። ፕራንክ እኮ ነው ሀይሚ እያደረገች ያለችው ፕራንክ ነው። ስለዚህ ፕራንክ ካልሆነም ደግሞ በቃ የሚፈታ ነገር እስከሆነ ድረስ ሌላ ነገር በራሳችን መላምት እየሰጠን ሌላ ታሪክ ማውራት የለብንም ብዬ አስባለሁ።